ባለፉት ቅርብ ዓመታት በግብርናው ዘርፍ የነበሩ ኋላ ቀር አሰራሮችን በማስቀረት ዘርፎ የአገር ኢኮኖሚን እንዲደግፍ ከተከናወኑ በርካታ ተግባራት መካከል ግብርናውን ቴክኖሎጂ መር የማድረግ ተግባር በመንግሥት ልዩ ትኩረት የተሰጠውና በስፋት የተከናወነ ጉዳይ ነው። በዚህም ከፍተኛ ቁጥር ያለው አርሶና ከፊል አርብቶ አደር በውስን ቅድመ ክፍያ ብቻ የእርሻ ማሽነሪዎች ባለቤት ማድረግ ተችሏል። የቁጠባ ባህላቸውን በመቀየር ከመንግስት በብድር ባገኟቸው ዘመናዊ ትራክተሮች የመኸር እርሻ ዝግጅት ሲያደርጉ ያገኘናቸው የቡኖ በደሌ አርሶ አደሮች ለዚህ ማሳያ ናቸው ናቸው በግብርና ስራ ከማገኘው ገቢ በሲንቄ ባንክ ገንዘብ ለሁለት ዓመታት ቆጥቤ ያለው፣ ከዚያ በኋላ መንግስት ያመቻቸውን እድል በመጠቀም የ30 በመቶ ቅድመ ክፍያ ብቻ በማከናወን የዚህ ዘመናዊ ትራክተር ባለቤት መሆን ችያለሁ። በዚህም በግብርና ስራችን ተጨባጭ ለውጥ አግኝተናል። አሁን ራሱ የመኸር እርሻ ዝግጅት እያደረግን ነው የምንገኘው። እኔ ትንቆተቻ ትግር እንደ በፊቱ በበሬ አይደለም የምናርሰው፣ ከዝግጅት እስከ ዘር ድረስ በትራክተር ነው የምናርሰው። ብዙ ድካም ነበረብን፣ አሁን እሱ ቀንሷል። አሁን የመኸር ዝግጅታችንን አጠናቀን ወደ ዘር መዝራቱ ልንገባ ነው። ቆናቲ ሰኝት ገላይረማ ጂያከነ አርሶ አደሮቹ እንዳሉት ለእርሻ ዝግጅት ከሚውሉት በተጨማሪ ለመስኖ ልማት ለመዝሪያ ለጸረ አረም መርጫና ለምርት መሰብሰቢያ የሚሆኑ ማሽነሪዎች ባለቤት ሆነዋል። የዘንድሮ የመኸር እርሻ ዝግጅታቸውንም በእነዚህ ማሽነሪዎች ታግዘው እየተዘጋጁ መሆኑን አንስተው የእርሻ ስራቸውን በስፋት በእነዚህ ማሽነሪዎች ታግዘው ማከናወን ከጀመሩበት ማግስት ጀምሮ ምርትና ምርታማነታቸው በብዙ ጨምሯል። የባከን የነበረው ጉልበትና የማሳቸው ፍሬም ቀንሷል። ሰኖ ይ ቁሰኖ ባንኬት ቁሳቹ ዳይ ቁሰኖ ቁሰኖ ባንኬት ሲንቄቲ በ2014 ዓ ም ነው። ይህን ትራክተር 30 በመቶ ብቻ በመቆጠብ ከመንግስት በብድር ያገኘሁት። ከዚያ በኋላ የሚታይ ትልቅ ለውጥ በእኔና በቤቴ ሕይወት ውስጥ ሆኗል። በቀጣይም የግብርና ሥራዬን የማስፋትና ተጨማሪ ዘመናዊ ቤት የመሥራት እቅድ አለኝ። ሌሎች ልክ እንደ እኔ በዚህ ሕይወታቸውን ያሻሻለው አሉ፤ በርካቶች ዘመናዊ ቤት ሰርተዋል። ጅረመ ጉዳ ትራክተር ጀልቀ። በትራክተር የእርሻ ስራዬን ማከናወን ከጀመርኩ በኋላ ትልቅ ለውጥ አግኝቻለሁ። በበሬ ጫንቃ ላይ ተመስርቶ የነበረው ኋላ ቀር የእርሻ ዘሬን ተላቀናል። ይኸው በምታዩት መልኩ መሬታችንን በትራክተር እያረስን ነው። በሁሉም መስክ ትልቅ ለውጥ ነው ያለው። ከሜካናይዜሽን መስፋፋት በኋላ በኦሮሚያ ክልል በመኸር ወቅት ብቻ የሚታረስ የመሬት ሽፋን ከ10 ነጥብ 5 ሚሊዮን ሄክታር ተሻግሯል። የዘንድሮ የመኸር ወቅት የእርሻ ዝግጅትም በማሸነሪዎች የታገዘ በመሆኑ በአጭር ጊዜ 5.4 ሚሊዮን ሄክታር መሬት ለዘር ማዘጋጀት ተችሏል። እንደ ኦሮሚያ ክልል በዚህ ዓመት 10.8 ሚሊዮን ሄክታር ነው በመኸር ምርት ለማረስ ያዘጋጀ ነው ማን ያቀር ነው። ከእቅዳችን እስካሁን ድረስ 50 ፐርሰንት አካባቢ የማሳ ዝግጅት የተዘጋጅበት አግባብ ነው ያለው ከዚህ ውስጥ ደግሞ 400 ሺህ ሄክታር አካባቢ የሚሆነው በተለይም ይሄ ደቡብ ኦሮሚያ ላይ በዘር የተሸፈነበትና አሁን ሰብል እንክብካቤ ላይ ነው ያለነው ወይም ሰብል ጥበቃ ላይ ነው ያለነው። አጠቃላይ ስናይ የማሳ ዝግጅቱ ከባለፈው ዓመት ትንሽ የዘገየበት አግባብ ነው የምታየው። ምክንያቱም የዝናብ አገባብ ነው በየዓመቱ የምንከተለው ና፣ አሁን ግን ምንም አለፈ የሚባል ነገር የለም። በጣም ጥሩ ጊዜ ነው፣ ጥሩ ሰዓት ነው። አርሶ አደሩም ተዘጋጅተው በዛ ልክ በሜካናይዜሽን እና በተለመደው አሰራር እየሰራ ነው። የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ አቶ በሪሶ እንዳሉት ለምርት ዘመኑ የሚያስፈልገው የአፈር ማዳበሪያ ግዢ እንዲሁም የተፈጥሮ ማዳበሪያ ዝግጅት ተጠናቋል። ለመረሻው የሚያስፈልገው የአፈር ማዳበሪያ ለአርሶ አደሩ የማከፋፈል ስራ እየተከናወነ ይገኛል። ግባት ዘርና አፈር መዳበሪያ እንዲሁም ደግሞ ስናዘጋጅ የነበረውን የተፈጥሮ ማዳበሪያ ነው። የአፈር መዳበሪያ ከአስር ነጥብ አምስት ሚሊየን ኩንታል ውስጥ ወደ ስድስት ሚሊየን ኩንታል አካባቢ ወደ ክልላችን ገብተዋል። ከዚህ ውስጥ አንድ ነጥብ ስድስት ሚሊዮኑን ለአርሶ አደሮ ያሰራጨንበት አግባብ ነው ያለው። ዘርንም በተመለከተ በተለይም ወደዚህ ወደ ምዕራብ ኦሮሚያ ላይ የአገዳ ሰብል ስለሆነ የምናመርተው በቆሎ ና በቆሎ ወደ ዘጠና አምስት ሺህ ኩንታል ወደ ዞኖቹና መሰረታዊ ማህበሮችና ዩኒኖች ጋር ደርሰዋል። ከዚህ ውስጥ ሰባ ሁለት ሺህ ኩንታል አካባቢ ለአርሶ አደሩ ያሰራጨንበት ተግባም ነው ያለው ና ስለዚህ በአጠቃላይ አሁን ያለው የግብርና ስራ ሁሉም ሰው በንቅናቄ ሁሉም ሰው በትኩረት የሚከታተልበት ጊዜ ነው ያለው። አመራሩም ባለሙያውም አርሶ አደሩም አርብቶ አደሩም በአጠቃላይ ስናይ ጥሩ እንቅስቃሴ ጥሩ ጅማሬዎች ናቸው አሉ።